ጹመናል ቁርአን ስንቀራ፣ ዱዓ ስናደርግ፣ ዕባዳ ስናደርግ፣ ሰደቃ ስንሰጥ፣ የረመዳንን ተራዊሕ ስንሰግድ፣ አብረን ስናፈጥር፣ በተለያየ መንገድ ረመዳኑ አላህ ስብሓነ ወተዓላ የሚወደው ረመዳን እንዲሆን ብዙዎቻችን ወይም ሁላችንም ለመጣር ሞክረናል። ያው ረመዳን እንደገባ አሁን ደግሞ የስንብት ቀናቶቹን አድርሷል። ረመዳን ለመጓዝ ድንኳኑን እየነቀለ ነው። ረመዳን ለመሄድ እየተሰናበተ ነው። ረመዳን ያለፉትን ጊዜያቶች ጨርሰን ወደሚቀጥሉት ዘመናት የምንሸጋገርበትን ጊዜ ላይ አድርሶናል። አልሐምዱ ሊላህ ረብል አለሚን አስጀምሮ እዚህ ላደረሰን በጤና ላቆየን መጾም እንድንችል አቅሙን ለሰጠን

አንደኛና የመጀመሪያው ዋና ማስታወሻ ያው የዛሬው ሌሊት 29ኛ ሌሊት ነው። ምናልባትም የረመጣን የመጨረሻ ሌሊት ሊሆን ይችላል። ቀዳሜ እሁድ ዒድ ከሆነ ዛሬ የረመጣን የመጨረሻ ሌሊት ነው። ሰኞ ከሆነ ደግሞ ነገ እሁድ ማታ የዒድ ሌሊት ይሆናል። ነገ ማታ ነው የሚሆነው ማለት ነው። ስለዚህ ይሄ ዛሬ ያለንበት ማታ የመጨረሻ 29ኛ ለዲት ነው የመጨረሻ ሊሆን ይችላል። ስለዚህ የመጨረሻ ከሆነም አንድ ቀንም ከቀረች የቀረችውን ሰዓትና የቀረችውን ታይም ጊዜ ከረመዳን ድባብ ሳንወጣ በቁርአኑ በዚክሩም ያልጨረስናቸውን ያላከተምና ቁርአን ያልጨረስናቸውን ዱዓዎች ያልጨረስናቸውን ዚክሮች በቁም ነገር ቆም ብሎ የቀሩትን ቀናት ለማትረፍ መሞከር ጥሩ ነው። ብዙ ጊዜ 27ኛው ሌሊት ለሊት ረመዳን ሲያልፍ ከሱ ጋር አብሮ እንደው ረመዳን እንደተጠቀለለና እንዳቆመ የማሰብ እንደዚህ አይነት ስሜት የመሰማት ባህሪ ያለን እና ያ እንዳይሆን ቆም ብለን ራሳችንን ማየቱ የቀሩትን ቀናቶች አላህ የሰጠንን ቀናት በትክክል ለመጠቀም ሞከሩ አንደኛውና ዋናው የረመዳን ባህሪ ነው። ነቢዩ ዐለይሂ ሰላቱ ወሰላም

ረመዳን ውስጥ አላህ የሚወደው ሰው አድርገን ይላሉ። ረመዳን ሲወጣ ደግሞ ስራችንን የሰራነውን ስራ ደግሞ ይረከበን አላህ በትክክል ተረከበን የሰራነውን ስራ ብለው ዱዓ ያረጋሉ። ረመዳን ሳይገባ ረመዳን አላሁመ ሰሊምና ረመዳን ይላሉ። ረመዳን ውስጥ ሁነው ደግሞ ረመዳናችንን ሰላማዊና አላህ የሚወደው አድርግልን ይላሉ። ረመዳኑ ደግሞ ሲወጣ ስራችንን አላህ በሰላም ይቀበለን ብለው ዱዓ ያረጋሉ። ስለዚህ ያው ያሳለፍናቸውን ጊዜያቶች በትክክልና በአግባቡ ለማየት መሞከር አለብን። ማለት ህልም ይመስላል ትናንትና ቅርብ ቀን ነው። የዛሬ 15 ቀን ወር ቅርብ ቀን ነው። በዚህ ፍጥነት ቀኖች ተሸጋግረው ዛሬ ላይ ስለደረስን አላህ ስብሐነሁ ወተዓላ እንዲቀበለን በመልካም እንዲያይልን አላህን መለመን ይኖርብናል። ሌላ ያው የሰራነው ኸይርም ሆነ

ወአለ አመሊከ ሸሂድ በሰራሃው ስራ መሰክርልሃለሁ መሰክርባሃለሁ አምልጬ ስለመሄድ የዛሬው ፀሐይ ጠልቆ ከገባ የዛሬው ፀሐይ ካመለጠ ደግመህ አታገኘኝም ስለዚህ በደንብ ተጠቅምብኝ ይላል ስለዚህ ያሳለፍናቸው ረመዳኖች አልፈዋል እቺ የቀረችንንም ቀን ከዚህ በኋላ ያለንንም ቀን ጊዜ ህይወት ነው ህይወታችንን አትርፈን ለማየት ማሰብ አለብን ያው ከረመዳን ስንወጣ እንግዲህ ግማሹ ሰው ብዙ ሰው ከረመዳን አትርፎ ማግኘት ያለበትን ነገር አግኝቶ ረመዳን ነው ብሎ ስሜቱንም አእምሮንም ተቆጣጥሮ ያሳለፈ ሰው ይኖራል። ደግሞ ያው ምንም እየጾመም ሌሊቱንም እየቀለደም ፊልምም እያየ ኳስም እያየ እያሾፈም እየተሳደበም የሚያሳልፍም ሰው ይኖራል። ስለዚህ አሁንም ራሳችን የቱጋነን ብለን ራሳችን አይተን ተውብተን በመልካም ያሳለፍ ነውን ውጤታማ እንዲሆን

ትርሚዚ ባስተላለፉት ሐዲስ ነቢዩ ዐለይሂ ሰላት ወሰላም ከዚህ አያ ጋር ሲጠየቁ፣ እናታችን ምናሉ ኸምር የሚጠጡ ሰዎች ናቸው ወይ፣ ሥራ ሰርተው ሲያበቁ አላህ ይቀጣናል አይቀጣንም የሚሉት ወይም ወንጀለኞች ሰዎች ናቸው ብዬ ጠየኳቸው ይላሉ። እናታችን አይሽ አይ የሚጾሙ የሚሰግዱ ሰደቃ የሚያወጡ ግን የጾም ነውም ጾም የቀራነውም ቁርአን የሰደቅነውም ሰደቃ ተቀባይነት ላይኖረው ይችላል ብለው የሚፈሩ ናቸው።

መስማት የሌለበትን መናገር የሌለበትን ማየት የሌለበትን ነገር አላየኸውም ወይ እንዴት ነበር ይሄ ረመዳን ብለው ይሰጋሉ እነሱ ነው የሚመለከተው የቁርአን እንጂ ይሄ ጭራሽ ከመስመር ወጥቶ ከምር ውስጥ ዚና ውስጥ መጥፎ ነገር ውስጥ ያለው ሰውን አይደለም ይሄ የሚመለከተው ይሄ አያ ወለዚነ ዩተውነ ማአተው ወቁሉብሁም ወጅላ ቀልባቸው ይፈራል ሰግደውም ጽመውም አልቅሰውም ቁርአን ቀርተውም ሰደቃ ሰድቀውም እንዴት ስራዬ ተቀባይነት ይኖረው ይሆን ወይ ብለው ይሰጋሉ ይላል ስለዚህ

የአውራ ነው ተሰብስቦ ኸይሩና ሸሩ ተሰብስቦ የትኛው አመዝኖ አላህ የገሌ ስራ ጥሩ ነው ተብሎ ይቀበላል ብሎ መፍራት ከሳሌሕ ሰው የሚጠበቅ ነገር ነው። ማሊክ ኢብኑ ዲናር እኔ ከስራ ይልቅ ኸይር ከመስራት ይልቅ የሚከብደኝና በጣም የሚያሳስበኝ ነገር የሰራሁት ስራ በአላህ ዘንድ መቅቡል መሆኑ ነው። ከመስገዱም ከመጾሙም በላይ በጣም የሚያሳስበኝ ነገር የጾም ኩጾም የሰራው ስራ አላህ አዎ በቃ አንተ የሰራው ስራ ተቀባይነት አለው። ተማሪ ፈተና መፈተን እኮ አይደለም ያሳስቡ ማለፍ ፈተና ተፈትኖ ውጤታማ መሆን ነው የሚያሳስቡ። ስለዚህ ይህም ዒባዳ እንደዛ ነው። አብዱልዓዚዝ ብን አቢራዋድ የሚባሉ ሰው ሰለፎችን አግኝቼ ነበር፣ ሳሌሕ ሰዎችን አግኝቼ ነበረ። በጣም በኸይር ስራ ይጥራሉ

በዚህ ረመዳን ያው በስራውም በእኽላሱም እራሱን ተሳስበ ተውበትም እያደረገ ከአላህ ጋር የተገናኘ ነገር ጥሩ ነው እና ያው ረመዳን እስከ ጾሙ፣ እስከ ተራዊሑ፣ እስከ ቁርአኑ፣ እስከ ዚክሩ፣ እስከ ተስቢሑ በአይን ብልጭታ ልክ አልፏል እና ጎበዝ ሰዎች ለመሽቀዳደም፣ ለመሯሯጥ የአላህ ስብሓነወተዓላ ያዘጋጀውን የጀነት ዋንጫ ለመውሰድ ጥረት አድርገዋል። በተቅዋም በቁርአንም ምንም ሰዓት ሳያሳልፉ ያሳለፉ ሰዎች ይኖራሉ። ቀልባቸውን አጽድተው፣ ወንጀላቸውን አጽድተው እጃቸውንም ወደ አላህ ዘርግተው የሚሽሉትን ያህል አልቅሰውም ቀልባቸውን ፈርቶ በዚህ መንገድ ረመዳንን ያሳለፉ ሰዎች አሉ። ስለዚህ ራሳችን የቱጋንን ብለን ማየት ጥሩ ነው። ስለዚህ ረመዳን መጨረሻ ላይ

ሰደቃ መስጠትን ነቢዩ ዐለይሂሰላም ግዴታ አድርገዋል ይላሉ። በሌላም ሐዲስ ፈረጠ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ጡህረተን ሊሳኢም ሚነ አልለግዊ ወረፈስ፣ ረመዳን ላይ የሰው ልጅ ከጾሙ ጋር ተያይዞ ለጾሙ የማይገባ ለጾሙ ክብር የማይገባ ንግግር፣ ወሬ፣ ምናምን ያደረገው ነገር ማጥሪያ ማጽጃ ረመዳኑ ውስጥ ያጠፋቸውን ጥፋቶች

ለሰዎች ለዘካተል ፍጥር ሰዎች መስጠት ያስፈልጋል። ያው ይሄ በገንዘብም ያው አሁን ትንሽ ቆይተን እዚህ ያሉ ልጆች እንጠይቅና ዋጋውን እንነጋገራለን። በደሞ ስንዴውን ጤፉን ለሰዎች ለሚገባቸው ሰዎች ስንዴውን ዱቄት አድርገን ጤፉንም ቆንጆ አድርገን ብንሰጣቸው እዚሁ ከተማ ኗሪ ለሆኑ ሰዎች ጥሩ ነው። ወደ ሌላ ሀገር ለሚሄዱ ሰዎች ደግሞ ያው ሳንቲም ብንሰጣቸው፣ እዚህም ላሉ ሰዎች ሳንቲም ብንሰጣቸው የራሳቸውን እንዲገዙ በና አይ መተል ኢስላም በዕለሞቻችን መካከል ዘካተል ፊጥር በዚህኛውም በዚህኛው መልክ ይወጣል። እነዚያን ነገሮች ማውጣት ጥሩ ነው። አንዳንድ ሰዎች በገንዘብ ማውጣት የእስልምና ባህሪ እንዳልሆነ እንደው በቃ አዲስ የመጣ ነገር እንደሆነ ምናምን አድርገው ትንሽ ጠበቅ አድርገው የሚናገሩት ነገር አለ። ይሄ ብዙም የእስልምና ታሪክ ውስጥ ዕለሞቻችን ውስጥ ያለ ነገር አይደለም። ዕለሞቻችን ሰለፎቻችን ውስጥ እነ አብዱላ ብኑ ዑመር፣ እነ አብዱላ ብኑ ሙባረክ፣ እነ አቡ ሐኒፋ እነዚህ ትልልቆቹ የእስልምና የዒልም ነገስታት በገንዘብ ብታወጡ፣ ሰውየው ከፈለገ ገብስ፣ ከፈለገ ለልጆቹ የዒድ ልብስ፣ ከፈለገ ጤፍ፣ ከፈለገ ስጋ፣ ከፈለገ በግ ይገዛበታል። ዋናው የዘካተል ፍጥር ዓላማ የዒድ ቀን የሰው ልጅ የድህነት ስሜት ተሰምቶት በሐዘንና በቅሬታ ዒድን እንዳያሳልፍ ደስ እንዲለው ማድረግ ነው ብለው የወሰኑት ያስቀመጡት አቅጣጫ አለ። ሌሎች ሰዎች ደግሞ አይደለም ለሰውየው እቃውን ስንዴውን ገዝተን ብንሰጥ፣ ወይም ገብሱን ገዝተን ብንሰጥ፣ ወይም ሩዙን ገዝተን ብንሰጥ የተሻለ ነው ብሎ የሰጡት ሰዎች አሉ። እነዚህ በእስልምና ታሪክ ውስጥ ሲወርዱ፣ በእስልምና ሂስትሪ ውስጥ ከሰሓቦቹ ከታቢዎቹ ከታቢዎቹ ተባቢዎቹ ጀምሮ በተከበሩ የእስልምና ዑለሞች ህይወት ውስጥ የተላለፈ ነገር ነው። ይሄ ብቻ ነው። ከዚህ ውጭ ያለ ነገር እንደው እንደው፣ ከአላህም ከረሱልም ከነብዩ ጋር መጣላት ነው ብሎ ኮንክሪት የሆነ ነገር ለማስቀመጥና የእስልምናን ታሪክ ምንም በዜሮ ለማባዛት አንዳንድ ወንድሞች የሚሞክሩት ነገር አለና ያ ትክክል አይደለም። ዘካተል ፍጥር ነው ለሰውየው የሚጠቅመው የሚረባው ነገር ምንድን ነው? ዒደል ፍጥርን ደስተኛ ሆኖ እንዲያሳልፍ የሚያደርገው ነገር ምንድን ነው? የሚለው አጀንዳ ነው ዋናው አጀንዳ ከዛ ውጭ ያለው ነገር ነቢዩ ዓለይሂ ሰላቱ ወሰላም ያስተላለፉት መልእክት ጭብጡና ምርቱ እዛ ላይ ማድረጉ ጥሩ ነው። ከዛ ቀጥሎ ያው ልጅ የአንድ ሰው ህፃን ልጅም ዘካተል ፍጥር ይወደላታው በወንድም በሴትም ላይ፣ የአንድ ቀን ቀለብ ያለው ሰው ላይ በሙሉ ዘካተል ፍጥር ግዴታ ነው። ዑመር ብን ዓብድልዓዚዝ ሁልጊዜ ዘካተል ፍጥርን አውጡ፣ ጢበተን ፊሃ ንፉስኩም ደስ ብሏችሁ አላህ ስብሀነወተዓላ ብዙ ነገር ጤና ሰጥቷችኋል። መጾም እንድችሉ አድርጓችኋል። ይህ ነገር ላይ አቆይቷችኋል። ከዛ በኋላ ሻድራ እና የአላህ ስብሀነወተዓላ ሁሉ ነገር ሰጥቷችኋል። አላህ የሰጣችሁን ነገር በአግባቡና በትክክል ተወጡ።

ያው ደግሞ በጣም ለሊቱን አምሽተን ዒደል ፊጥር የዒድ ሰላት መስገድም እንዳይከብደን የዒለትም ደሞ እያንቀላፋን እንዳኑን ራሳችንን ማኔጅ አርገን ግን የተወሰነውን የዒድ ክፍል ለሊትም በዒባዳና በአግባቡ ለማሳለፍ መሞከር አላህ ስብሓነሁ ተዓላ ዘንድ ዱዓ መቅቡል ከሚሆንባቸው ነገሮች ናቸው። ያው የዒድ ቀን መጾም ሓራም ነው፣ መጾም አይቻልም። ስለዚህ ዒድ ቀን ወንዶችም ሴቶችም እንደውም አንዳንድ ዑለሞች ዒድ ሰላት ሱና ቢሆንም ራሱ በሐዲስም መጥቷል፣ ነቢዩ ዓለይሂ ሰላም ሀይድ ላይ ኒፋስ ላይ ያሉ ሴቶች ቢሆኑ ወጥተው ባይሰግዱም ፈለሻሃዱል ዒድ ዒድ መስገጃ ቦታ ላይ ይገኙ፣ እዛ ቦታ ላይ ይገኙ፣ የዒድ ሰላት ቦታ ላይ ተገኝተው የዒድ ሁናቴን ይመልከቱ ብለዋል። ስለዚህ ልጆቻችንም ራሳችንን ይዘን በጣም ደግሞ የሚመከረው በግር መሄድ ነው አላሁ አክብር እያለ። የሄዱበትን መንገድ ደግሞ ሲመለሱ ቀይሮ መምጣት ከነቢዩ ዓለይሂ ሰላቱ ወሰለም ሱና ነው። ስለዚህ እናታችን ኡሙ አጥያ ምን ይላሉ? ነቢዩ ሰለላሁ ዐለይሂ ወሰለም ሀይድ ላይ ያለን ለቅሶ ላይ ማት ባሏ ሙቶባት ከቤት ማትወጣ ሴት ሁሉ ወጥተው ለቅሶ እን ምንድነው ጀማዓተል ሙስሊሚን ወደዓወቱም ወእተዝል ለና ሙሰላ ሴቶቹ አይሰግዱ የማይሰግዱ መስገዳቸውን ትተው? ጥግ ላይ ሆኖ አብረው ከሰው ጋር የዒድ ዱዓ ሲደረግ ይገኙ ብለው ነቢዩ ዓለይሂ ሰላት ሰላም መክረውናል ብለው ኡሙ ዓጥያ ነግረውናል። እና ያው ዒድ ቀን ሰላት ለዚህ ለዒድ ልፍጥር ሲኬድ ተምርትን የሆነ ነገር ቀምሶ መሄድ ጥሩ ማለት ጾም ስላልሆነ ማለት ነው። ጾም መሆኑ ጾሙ ማለቁን ከሚታወቅበት ነገር አንዱ አንድ ሰው ቀምሶ ለዒድ ሰላት መሄዱ ይወደዳል ማለት ነው። ስለዚህ በዚህ መንገድ የዒድ ሰላታችንን ዒድን በጥሩ መንገድ ለመከትል ለማሳለፍ እንሞክር። ይሄንን የዒደል ፍጥር እና የረመዳን ስንብታችን በዚህ መንገድ እናድርግ። ያው እንግዲህ እንዴት አድርገን እንዳሳለፍን እንዴት እንዳተረፍንም እንደከሰርንም ጥሩ እንደነበርንም እራሳችን እናውቃለን። ዞሮ ዞሮ ያው ረመዳን ቀኑን ቆጥሮ የሚሰጠውን ነገር ሰጥቶን እያለፈ ስለሆነ አላህ እንዲቀበለን ጠዋ ማድረግ አለብን። መጨረሻ ላይ

እስቲቃማ ሊኖረን ጽናት ሊኖረን ልንበረታ ልንተጋ የበለጠ በረመዳን ማትረፍ ያለብን ነገር ያተረፍነው ነገር ከረመዳን በኋላ ይዘን ማስቀጠል አለብን። ያለበለዚያ ከለቲ ነቀጠት ረዝላ፣ አንድ ሰው ልብስ ቆንጆ ልብስ ገዝቶ ወይም የሆነ ሀብታም የሆነ ነገር የሆነ ሰው የሆነ ሀብታ ባጅቶ ሀብታ ሀብቱን በቤንዚል ቢያቃጥለው መኪናውን ቢያቃጥለው፣ ያው ከሰረ ማለት። ቤቱን ቢያበላሸው ከሰረ ማለት ነው፣ የሰራውን ካፈረሰት ሰላቱን ስንተው ኢባዳውን ስንተው ወደ ሐራም ስንመለስ ይሄን አንድ ወር የለፋንበትን ነገር በሙሉ በዜሮ ነው የምናባዘው። ስለዚህ በዜሮ እንዳይባዛብን ረመዳን የራሱ ቫይብ፣ የራሱ ሙድ፣ የራሱ ውበት፣ የራሱ ድባብ አለው። ይህንን ድባብ ጠብቆ አመት ሙሉ መቀጠል አይቻልም፣ ግን ደግሞ መቶ መቶ ደግሞ ከነበርንበት ነገር ቶታሊ ደግሞ ርቀን ሌላ ነገር ውስጥ መግባት ደግሞ ይህም ደግሞ ከአላህ ስብሀነወተዓላ ጋር የለፋንበትን አንድ ወር እናጣለንና የሰበሰብነውን ነገር ይዘን መቀጠል ይኖርብናል። ዋናው መልዕክት መጨረሻ ያለው የዘካተል ፍጥር ጋር ተያይዞ ወለቃርባ ይህን ይመስላል። በዚህ መልኩ በዚህኛው በር በዛን በር ዘካተል ፍጥር የሚቀበሉ ልጆች ተመግበዋል። ይህን ይመስላል። ጀዛኩሙላሁ